ሰላም ሰላም የቻናላችን ቤተሰቦች፣ ዛሬም እንዳልኳችሁ በአዳዲስ ዩኒቨርሲቲ ጥሪ ሲያደርጉ ለ2018 የሪሚዲያል ፕሮግራም እንደምናሳውቃችሁ በትክክል በገልጻችን ተናግረን ነበር። ዛሬም አዲስ ኢንፎርሜሽን አለን። ለ2018 የሪሚዲያል ፕሮግራም ጥሪ ለተደረጋላችሁ ዩኒቨርሲቲዎች ብዙ እስከ አራት ዩኒቨርሲቲ መድረሳቸው ታውቋል ማለት ነው። አራተኛው ደግሞ ዛሬ የምነግራችሁ ዩኒቨርሲቲ ነው ማለት ነው። እሱም ምንድን ነው ካላችሁ ብዙም ሳልቆይባችሁ በ2018 በትምህርት ሚኒስቴር ኦፊሻል የተደረገ ዩኒቨርሲቲ ነው ማለት ነው። ግን ከዛ በፊት ለዚህ ቻናል ሰብስክራይብ አርጉ። እነዚህ ቅጽፈት ኢንፎርሜሽኖችን እንደዚሁም የስቲዲ ቲፖችን እንድለቅላችሁ ማለት ነው። ይህም ቪዲዮ ፕሊስ 500 ላይክ አድርግ አድረሱት። ፕሊስ ፕሊስ ነው ላችሁ ማለት ነው። ምንድን ነው አዲስ ዩኒቨርሲቲ የቱ ነው ካላችሁን ባህር ዳር ዩኒቨርሲቲ ነው ማለት ነው። በ2018 በትምህርት ሚኒስቴር ባህርዳር ዩኒቨርሲቲ የተመደባችሁ አዳዲስ የሪሚዲያል ፕሮግራም ተማሪዎች ምዝገባ ህዳር 11 እና 12 2018 ዓ.ም የሚከናወን መሆኑን ዩኒቨርሲቲ ያሳውቋል ማለት ነው። ዲቴይል ምን ምን እንደሚያስፈልግ በቴሌግራም ቻነል ላይ ያስቀምጥላቸዋል። እንደዚሁም የምትመዘገቡበትን ሊንክ የቴሌግራም ቻነል ላይ ያስቀምጥላቸዋለሁ። እንደዚሁም መጠየቅ የምትፈልጉት ነገር እንደዚሁም አዳዲስ ዩኒቨርሲቲ ድሮፕ ሲደረግ በቴሌግራም ቻናል ላይ አንደኛ አክቲቭ የሆኑበት እዛ ላይ ስለሆነ ሁሉም ዩኒቨርሲቲ በዚህ በዩቱብ ማሳወቅ ስለሚከብድ በቴሌግራም ቻናል ላይ አሳውቃችኋለሁ ማለት ነው። ዛሬም ሬዲ ሆኖ ፕሊስ ሶስት አምስት ሰዓት ላይ ማለት ነው ፉል ኮርስ ማትስን እንዴት ማጥናት እንደምችሉ አስር ቲፖችን አዘጋጀላችኋለሁ። ግን ይሄ ከሌሎች የሚለየው ሙሉ መረጃ ከኤ እስከ ዜድ ለጀማሪ እስከ አድቫንስድ የተዘጋጀ ኮርስ ነው ማለት ነው። ለዚህ ኮርስ ኮሚኒቲ ላይ ሁላችሁም ዝግጁ ነው። ዛሬ አምስት ሰዓት ማለት ነው። ይሄ ነው። ዛሬ ባህርዳር ዩኒቨርሲቲ ጥሪ አድርጓል። ነገ የሚያደርግ ዩኒቨርስቲ አለ። ከሰዓታት በኋላም ቪዲዮም ስለምንለቅ ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ። በሌላ ቪዲዮ እስክንገኝ ድረስ መልካም ቀን